ምን ይጣችሁ ነበር? ይሄው እግረኛ አንቺ። ምን ጥላ ከራይድ እንዴ? ምን እኮ እንዴ እግዚአብሔር፣ እኔ መኪና መንዳልቻል እንዴ?

እንጂ ሌላ ቀን ደሞ እኔ እንግዳ ሲመጣብኝ እጠራሻለሁ። አቤት አቤት

እነዚህ እዚህ ተጋድመዋል። ቫይቡ እንዴት ነው? ጋይስ ምን እየተሰማችሁ ነው? ዮሐናን ምን እየተሰማችሁ

እሺ አሁን ደሞ እነ ሰላም እናስቀምሳቸው። ሰላም ቴስት ቴስት፣ ቆይ ቆይ፣ ቁጫሉ በጣም ነው የሚያምረው። ጎበዝ፣ አይ አክተር ሼፍ። አሁን እንግዲህ በምግብ ዛሬ የተካኑ ስለሆኑ